ስንል መገልገል ያለበት አርሶ አደር በተመታተለ በየሸረቁለ እንጨት ዛፍ መትከል ሳይሆን፣ ሳሀይሳይ በሆነ መንገድ አርሶ አደሩ ከባለሙያው ጠጋ ብሎ እንዲተገበር ለማድረግ በማሳያነት የተወሰዱ በየጊዜው የተተከሉና ወጥ ሆነው በአንድ ጊዜ ያልተተከሉ ስለሆኑ የተዝጎረጎሩ ነገሮች አሉ። ወጥ የሆነ ተከታታይነት ያለው ተከላክካሄደግ አርሶ አደሩ መለወጥ የሚችልበትን መንገድ እንዳለ እዛ ለማሳየት ነው። እዛ አካባቢ ያለውን ነገር እኛም ሰብሰብ ባ ያሳነት ከዛው ጋር ተያይዞ በተ ፍረገደ ስል እንግዲህ በጣም ከፍተኛ ሆነ የመሬት ነቀርሳ የሚባለው መሬትን እየተፈታተናት ያለ አፈረገደል ገደል የመሬት መሻራት ነው። ይሄን ክላንጣን ወስድ ማየት እንችላለን። ጨንጎርታችን ቆጥቆጥ አካባቢ ያለውን አፈረገደል ማየት እንችላለን። እግዚአብሔር አምባ አካባቢ ያለውን አፈረገደል ወስድ ማየት እንችላለን። በግብርና ርብር ከፍተኛ ለውጥ ተደርጎበት አሁን ላይ ምንጭ እየጎለበት በአደረጃጀት እንድታለማቸው እንድትከባከቧቸው እንድትጠልቋቸው የተወሰኑ የአርሶ አደር ጠፎች ደግሞ ላላቸው ያማረ የተሻለ ዝርያ የዘሩ አርሶ አደሮች በቀጣይ መከር አንድ አይነት ሰብል በአንድ አይነት ማለት በሙታን ደስማል ማለት ብቻ እሱ አካባቢ ላይ ሁላችን በቀጣይ ዓመት የምንዘረው ሰብል በማሳ አጥታገጥ ከጎረቤት አርሶ አደሮች ጋር እየተነጋገርን ማልማት መቻል አለብን የሚለው ነገር በደምብ ወስዳችሁ እሱ አካባቢ ላይ አሁን ተያያችሁት። በተለይ ያው ጤፍና ያኛው ደግሞ አካባቢ ዝርያ የተሻለ ጤፍ እና ሁለቱን ስናያቸው በዛ ላይም በቁመናም የተለያዩ ስለሆኑ ወጥ የሆነ አሰራር መከተል መቻል አለበት የሚለውን ነገር እንድትማሩ ፈልጋለሁ። ከዚያው ጋር ተያይዞ እንዳያችሁት በተለይ በኮምፖስት እና በማዳበሪያ በማዳበሪያ ብቻውን የተዘራ ማሳም አይታችሁ በኮምፖስት የተዘራ መውሰድ መቻል አለብን ሁላችንም ቢሆን የአፈር አፈር እርጥበትን አምቆ በመያዝ በኩል የተሻለ ጠቀሜታ እንዳለው መረዳት ያስፈልጋል። ስለዚህ ሷ አካባቢ ላይ ስሩን የተክል ቁመናም የተሻለ በመሆኑ ስሩም የመሬት እንትን ንጥረ ነገሮችና ወጥሮ መያዝ መቻልና የመጠቀም እድሉን የሚያፋፋ በመሆኑ እዚ አካባቢ ያለውን ነገር መውሰድ መቻል ያለብን የአፈር መከላከል መሸርሸር መከላከል እንችላለን። ኮምፖስት ታዘጋጅ የሚለውን ነገር ኮምፖስት ታዘጋጅ የሚለውን ነገር እንድትወስዱ እንፈልጋለን። እሷ አካባቢ ያለውን ነገር በቀጣይ በየቀበሌያችን ሁላችን ባለ ወንጆስ ለመተግበር አርሶ አደራችን በየሰፈራችን በየማሳችን መተግበር መቻል የሚለውን ነገር እንድትወስዱ ነው። እዚህ ጋር ተያይዞ የተነሰውን ነገር በሚዛን መውሰድ ያስፈልጋል። እኛን ስንል አንድም ችግር የሌለበት ስንዴ ነው ብለን ለማሳየት አለ ነው። ችግሩ ቀድመን አይተናል። ቀድሞ ባለሙያዎች መጥተው ካሷ አድርጋ ተነጋግሯል። ችግሮች አሉ። ችግሮች ምንድን ናቸው የሚለው ነገር አንድ ባንድ ማየትና ይሄን ላለመድገም መማር ያስፈልጋል የሚለው ነገር እንድትወስዱ ነው። የመጀመሪያው አንድ ሰብል ስናለባ ለሰብሉ ተስማሚ አፈር አይነት ምንድን ነው የሚለው ነገር አፈር ነው ማስተምር ያለው ነው። ቁንጮ ጤፍ የሚዘራ ከሆነ ቁንጮ ወጤፍ የሚለው ሰብል ቀይ አፈር ላይ ነው፣ ጥቁር አፈር ላይ ነው፣ አሻንም ማለት ነው፣ ቦረቦር አፈር ላይ ነው። እሱ መደ